በቃ እያደናቸው ይገኛል። በሽጉጥ ነው፣ ግን ሽጉጡ አርቴፊሻል ሆነች እንጂ ጥሩ ነበረ። እና እያንዳንዷን በቃ እዚህ ሴራ ላይ ያለችውን አብሪሽና ሩታ መሀል ያለውን ሰው እያደነ ዋጋ ዋጋቸው ሊሰጣቸው ነው። እና በመሀል ያላችሁ ሰዎች ብትጠነቀቁ ይሻላል። ካሁን ይሄድ ትንሽ ጉልበተኛ ነገር ይመስላል። በተለይ ሄርሜላን እላጫታለሁ፣ ፀጉሯን እላጫለሁ እያለ ነው። አብርሽ የት ሄዱ ነው አንተ ጸጉሯን የምትላጨው? ብለን እንጠይቃለን፣ እኛ ደግሞ ማለት ነው። ያው እንደለመደብህ ያችን አርቲፊሻል ሽጉጥ ደቅና አድርጊያትና ሄርሜላም ከሰማች የሞክር እንጂ ጸጉሯ ላይ እንኳን የሚያደርስህ አይመስለንም። አብርሽ አሁን ላይ እስቲ ለማንኛውም ቤተሰቦች ያለውን ነገር እኒህ አገር እያሰለች ይገኛል። ቡቻ የሚባለው ሰው ደንግጦ አቤት ቁጭ ሰላም ነው። ካሜራ ስልክ አታነሳ ምናምን፣ በሰላም ነው? አዎ በሰላም ነው። ማለት ስልክ ስደውላ አታነሳ፣ ግን ፈልገኝ። እሺ ፈልጌ ነበር ማናገር፣ ነገር አለ። አንዴ ይቅርታ፣ ከግቢ ውጪ ባወራ ደስ ይለኛል። የኔ ስልክ መሆኑን አውቀህ ዝም ማለት ምናምን ነገር ለምን ፈልገህ ነው? ምን ማለት ለምንድን ነው ስልክ ማታነሳው? ማለት ያጠፋው ጥፋት አለ፣ ስልክ ማታነሳው፣ የምትደባበቀው ምናምን ነገር። ጥያቄው ራሱ የፖሊስ ነው። በቃ ለምንድን ነው ስልክ ማታነሳው? ያጠፋው ነገር አለ። ራስን ትጠራጠራለን። ምንድን ነው ፖሊስ ነው እንዴ ልጁ? እስኪ ኮመንት ላይ ያስቀምጡልኝ ግራ ስለገባኝ ነው። ትቢቱ ትቢት አይደለም። በዛ ላይ በቃ ጠይቁ ምናምን ርብ አለው ሮብ አለው ተደባብቀ ነው። የትኛውም ነገር ተንኩ የምትሠራውን ተንኮል የምታደርገው፣ የምን ተንኮል ነው ሲልክ ስጀመር የኔ ነው እንጂ አንተ ነው እንዴ መንሳት፣ አለማንሳት መፍትሄ አይደለም ነው አይደለም። ይኸውላችሁ አቤል እንደ ብሩክ አይደለም። በቃ እንደ ብሩክ አልተቀበለውም ምንም አታመጣም ነው ደረቱ እና በእኔ ስልክ ምን አገባ ነው። በቃ ትክክለኛ መልስ ነው። ይህ ምን አባቱ ነው የሚወጣጠርበት? አሁንም እኔ በአንተ ስልክ አንሳ ብዬ ማስገደድ ይችላል። በእኔ ስልክ ደግሞ አንሳ እያልከ ምንድነው እንደዚህ? አሁንም እየተወጣጠርክ ነው። እንደ አንተ ልጅ አልበረ አደለም። የምን መወጣጠር ነው የምትለው አንተ? የትኛው እየተወጣጠረ ያለው አሁን ላይ? ቆይ እንዴ ተወጣጥሮ እንደዚህ ሊፈነዳ የደረሰ ሰው ጥያቄው ራሱ ውጥርጥር ያለ ሆኖ አሁንም አልበረደለም፣ እንዲ አሁንም ትወጣጠራለህ ብሎ ይጠይቀዋል። ራሱን አላየም። ትላንትና ጀመር አይቻለሁ ብሩክን ሽጉጥ ይዘህ ምናምን ስታስፈራራው፣ አቤለንም እፈልገዋለሁ። ልክ የገዛኸው የትኛውንም ስልክ ለማንሳትና ለማውራት ነው አለ ወይስ ምን አይነት ጥጋብ ነው አንተ? በራሴ ስልክ ማንሳት ለማንሳት ምናምን እያል ሌላ ወር የምታወራው ምንድን ነው? አይ ልዩ ጤነኛ አይመስለኝም፣ የሆነ ሳይኮ አለበት። ለድብድብ ነው ሄደው፣ በቃ ሙሉ በሙሉ ማለት ነው የሆነ ይደባደበው ነው የሆነ አብረን ፖሊስ ጣቢያን ንግባ ነው የሚመስለው። ኑሮ መሮት ምናምን ነው የመጣው እንጂ ማን ነው እንደዚህ በፀባይ የሚመልስለት? ይሄ እኮ ማንም ጉልበት ኖራችሁም አልኖራችሁም በድንጋይ መፈንከት ነው። እንደዚህ አይነት የእናንተን ተንኮል እስ ከጥግ ነው ማውቀው እኔ። ከዚህ በኋላ የሚያሰባችሁትን ነገር አለ ብሩኬን አስጠንቅቄዋለሁ። አንተንም ላስጠነቅቀን የመጣሁት አንተ ደግሞ ዋናው ነገሮችን እያበላሽ ያለው አንተ። ማነህና ነው በእነሱ ትዳር እኔ የምታስጠነቅቀኝ አንተ ማነህ? አያቸው አቤል ጭረሽ ከምንም እየቆጠሩ አደለም ልጁን ማለት ነው ዝም ብሎ ነው ልጁ የሚደነፈው አሁን ላይ ብሩክ ካያችሁት እጁን ወደ ላይ ነው ቀጥታ ያደረገው ማለት ነው ደንግጦ ሽጉ ሲደቅንበት ወደ ላይ አቤል ግን አሁን ላይ በቃ አንተ ማነ በሩታና በአብረሽ መካከል እንዳልገባ የምታደርገኝ አንተ ማነ ማንነትህን ግለጽልኝ ነው ቦታን ወቅ ምክንያቱም አቤል ሞር አብራደጉ ነው አብርሽ ማለት ነው ስለዚህ ይሄ ልጅ አቤል በራሱ ፍቃድ ካላቆመ የዚህ ልጅ ማስጠንቀቂያ ምንም ፋይዳ የለውም። ገባይ አትግባ ሲጀመር አንተ ከአብረሃም ጋርም ከሩታም ጋር ያሳለፍከው ነገር ህይወት ብዙ ነገር አሳልፋል። ያ ነገር ቢያሳስብ ኖሮ በእነሱ ህይወት ላይ እንደዚህ መበጥበጥ፣ ሴት አምቶ እንደዚህ ማገናኘት፣ ልጁ ሌላ ነገር እንዲያስብ ምና ማድረግ የለብም ነበር። ይዘወይ ልጁ በቃ ትክክለኛ ነው። ልክልኩን ልኩን እየነገረው ነው። በመሃላቸው እንዴት እንደገባ ምን አይነት ሴራ እንደሚሰራ ታቃላችሁውቃላችሁ ሁላችሁም ማለት ነው። የአቤል ሴራ ተቆጥሮ የሚያልቅ አይደለም። እኔ እንደሚመስለኝ እንደውም በቃ እሱና ብሩክ ብሄር ሜላ ገንዘብ ተከፍሏቸው የሚሰሩ ነው የሚመስሉት። በቃ አንዳንዴ ከሚያሴሩባችሁ ጓደኛም በቃ ይጠብቃችሁ ነው የሚባለው። ምክንያቱም አትገምቱ፣ ታማኝ ናቸው ብላችሁ ስታስቡ ነገር ግን የቅርብ ሰው ነው በቃ ብዙ ጊዜ የሚጎዳችሁ ማለት ነው። እና የቅርብ ሰው ሲጎዳችሁ ደግሞ ወይ በምቀኝነት ነው፣ ወይ ደግሞ ሰው እየተጠቀመበት ነው ማለት ነው በገንዘብ። እና አቤልስ ኬትኛው ነው የሚመደበው ነው ገንዘብ ተከፍሎት ነው፣ ለገንዘብ ብሎ ነው ይህንን እየሰራ ያለው ወይስ አብርሽ ላይ ምቀኝነት አለበት ቅናት አለበት ወይ የሚለው ነገር ነው አሁን ጥያቄ የሚያስነሳው እንጂ ልጁ አደገኛ ሴረነኛ ነው ግን የሴራ ምንጩና ለምን ይሄንን እንደሚያደርጉ ምን እንደሚጠቀሙ ከጀርባ ያለውን ነገር ደግሞ ማወቅና ማጣራት ያስፈልጋል ማለት ነው። እነዚህ ነገሮች ናቸው ጥያቄ የሚያስነሱት። በአጠቃላይ ወንድሞች ብዙ ችግሮች ሲፈጥሩ አንተ የት ነበር? ነበርኩኝ ግዴታ፣ እኔ ካሜራ ይዤ እመጣት አይለብኝም። ስማኝ፣ ለእያንዳንዱ መቅደስንም ቢሆኑ እያንዳንዱ ነገር ወንድሞቹ የሩታን ወንድሞቹ ምናምን እያንዳንዱ ነገር እኔ ከካሜራ ጀርባ ነው እንደ ማንም ወጥቼ እዚህ ቪዲዮ እየቀረስኳለ መሰራው እየሰማኝ ነው። አሁንም ቢሆን ሶስታችሁም ለህግ ትቀርባላችሁ። ጭራሽ አሁን ደግሞ ለህግ ትቀርባላችሁ ሶስታችሁ እያለ ነው አቤል ለሄርሜላና ብሩክን ማለት ነው። ምን አይነት ማስረጃ ይዞ ሊከሳቸው እንደሆነ እኔ አንዳንዴ ህግ አያቁም ብሎ ነው የሚጫወቱብን ብሎ እንደመጣላቸው የሚያወሩት ግራ ለህግ ተቀርቧል ይል ከመሬት ተነስቶ ማለት አይሆንም። ልትል ነው ወይስ አንተም ሌላ ሐሳብ? የትኛዋ ሴት ነች አንተ? ሌላ ሴት መጥቶባት ባሏ ላይ እንዴት ይፈለገ? ደስተኛ ልታደርገውም ላታደርገው ሊጣሉ ላይጣሉ ይችላል። እኔ እንደዛ ነው ማሰብ ያለብህ እንጂ ግዴታ ደስተኛ እሷ እሱን ደስተኛ አደርጋለሁ ብላ እዚህ ጋ ሰውየው አባላቸው። በጣም ተረጋግቼ እያወራሁ በጣም እየሰማኝ ነው። አሁን ግን የምፈልገው እየሰማኝ ነው ሄርሜላ ከአንተ ጋር እንደነበረች ነገሩኝ። አሁን ቤት ራሱ ቤት ከአንተ ጋር እንደነበረች ነገሩኝ። አሁን ሄርሜላን እንድታገናኘን ነው የፈለጉት ያለበለዚያ ሌላ ነገር ውስጥ ነው የምንገባው። ተመልከቱ እንግዲህ ሄርሜላ አብረው ነበረች ከአቤል ጋር ማለት ነው። አንድ ላይ ነበሩ፣ የት ቤት ውስጥ አንድ ላይ ነበሩ። እንግዲህ ቁጭ ብሎ ምን ፕላን እንደሚያወጡ ምን እንደሚያሴሩ እንዲሁ መገመት ትችላላችሁና፣ ከባድ ሴራ ላይ ናቸው። በቃ የሚቀጥለው ፕላናችን ምንድን ነው? እንዴት ነው የሁለቱን ፍቺ በፍርድ ቤት አጸድቀን ወደሚቀጥለው ስቴፕ የምናልፈው ነው። በቃ የሚቀጥለው ፕላናቸው ማለት ነው። ይህንን ነው የሚወያዩት። ቁጭ ነው ማለት ነው። እና ሄርሜላ ከና አቤል ጋር አንድ ቤት ምን ትሰራለች? እንደዚህ አይነት ግንኙነት አላት ወይ የሚለው ነገር አሁንም ጥያቄ የሚያስነሳ ነው ማለት ነው። ወደ ምትመጠ የምትሄድበት ያመጣቸ ቦታ ሄዱና መልሷት ሁኑ ነግዳቸው ነገር ውስጥ ምትገባ ምንም የሚለወጥ ነገር የለም እኔ ጋር ሰምተኛል ከአሁን በኋላ እያደረክ ያለው ነገር እንድታቆም ነው እዚህ ድረስ የመጣሁት በጣም ታግሼ ነው እያለ አንተ ብለኝ ሌላ ሰው ብሎኝ እኔ ማቆም ሰው አደለም ገብቷል በቃ አቤል አይሰማም በታምር ማለት ነው በቃ አቤል አብርሽ አደለም በቃ እንደ አብርሽ አደለም የውሳኔ ሰው ነው አቤል ምንም ማረክ ምንም ከኔ ሀሳብ ንቅንቅ አደለም ሰው ስላለኝ ምንም ነገር አላደርግም ሰማችሁታል ልጁ ወንድ ነው ተንኮለኛ ነው እንጂ ወንድ ነው ልጁ በቃ አይሰማም ሳ ታሳይ ነው የሚፈልገው። የሰማኝ ነው ሄርሜላ፣ እንደ ታሳይ ነው የሚፈልገው። እኔ አላሳየህም፣ በራስህ ታሳይኛለህ። ወደ ለግር ታሳይኛለህ ሄርሜላ። በራስህ መንገድ እስኪ እንደምታገኛት እናያለን። አንተ ምን ከብቷ የራሷ ውሳኔ ብዙ ነገር ማድረግ ይችላል እዚሁ እየሰማኸኝ ነው አንተ ጀግና የትም ሳትሄድ ይኸውልህ ወንድ ልጅ የትም ሳትሄድ እዚሁ ይኸውልህ የፈለግኩትን ነገር አደርጋለሁ እስኪ ወንድ ልጅ አለ እስኪ አድርግና ያሳየን ችግር የለው ነው ነው በቃ ወንድ ልጅ አያወራም የምታደርገውን አድርገ ልጁ ዝም ብሎ ይለፈልፋል በቃ ዝም ብሎ አየር ላይ ማለት በቃ ከመተውም ለምን አይመተው ቆሞለታል እኮ ያኛው እኮ በቃ የምታደርገ ሆነ አድርግ እያለው በልብ ነው። በቃ የሆነ በለፈለፈ አይደለ እኔ በቃ እደረግልሃለሁ እየሰማኸኝ ነው አይደለ። የብሩክ የጣፋንታ ነው የሚደርስ አለና ሳቦ ማለት ነው። ይህችን አርቲፊሻል ሽጉጥ ሳባት በቃ አሁን እጁን ወደ ላይ ያደርጋል ብሎ ነው የሚጠብቀው ማለት ነው። ምን አረገ፣ አቤለ ይስቅበታል ጭራሽ። ማለት አርቲፊሻል መሆኑን አውቋል መሰለኝ። ለምን አይሰማውም ምናምን ቢላት አሪፍ ነው። እንትኗን ሌላ ነገር ትናት በላይ እኔ ሽጉጥ አውጥተህ ምፈራ መስሎ ነው፣ በጥይት ሳልል ነገረኝ ያለች በቦታ። ይኸውልህ የፈለግከውን ነገር ብታደርግ፣ አቤላ ይኸውልህ፣ እየሰማኝ ነው አለ። እያስፈራራልን ያለውን ነገር ንገረኝ በስትክክል፣ እኔ እንደሌሎቹ ያለውን ነገር ንገረኝ። ይህ ወይ ተኩሶ አይተኩሶ በጨዋጫ ነገር ነው ደግሞ። ወንድ ልጅ እንዲህ ነው በሽጉጥ ጀግና ነኝ ብሎ አይደል እንዴ ዘር ሲሄዱ ከዛ በሽጉጥ ያወጣል። መጨረሻ ላይ እንዲንበረከክለት እጁን ወደ ላይ እንዲያደርግለት። ኧረ በናትህ ስለ ወንድ ልጅ አምላክ ይሄው እጄን ወደ ላይ አርጌያለሁ። ሁለተኛ አይለመደኝም። ሁለተኛ በቃ ከህይወታቸው ጥርግብ እየወጣለሁ። ከዛ በኋላ ምን ይለዋል ያኛው? ሰባት ጊዜ ውጣ ይለዋል። በቃ ይሄ ነው መጨረሻው ማለት ነው። እንደ ሌሎቹ መፈራን አይነት ሰው አይደለሁም። ሰምተኛ በቃ አባቱ የከተተው በቃ ሽጉጡን አልሰራም፣ ማስፈራራቱ አልሰራም። እንግዲህ ሌላ ሰው ላይ እንደዚህ አይነት ነገር መሞከር ነው ያለ። አቤት ሊሰሙ አልቻለም ጭራሽ ማለት ነው። እንግዲህ በዚሁ ተጠናቋል ማለት ነው። ቤተሰቦች እንግዲህ አቤል አላቆምም አንተ ስላልከኝ አለው። እንግዲህ አቤል የሚሰራውንም አያቅም እንዳንል በደንብ ነው የሚያውቀው፣ በደንብ አቅዶ ነው የሚያሴረው ማለት ነው። እና አሁን ላይ በዚህ ሽጉጥ ማስፈራሪያ ይሰማል። ሰውን አስፈራርቼ ከነዚህ አይነት ሴራ አስቆማለሁ ማለት ዘበት ነው። ይሄ እኮ አሁን የተጀመረ ሴራ አይደለም፣ የቆየ ሴራ ነው። ስንት ወር ሙሉ ሲታሽ የነበረ ሴራ ነው። በአንድ ሽጉጥ ይቆማል ብሎ ልጁ ገምቶ መምጣቱ በጣም የሚያስቅ ነገር ነው። በተለይ የልጁ ደግሞ በጭባጫነት ሽጉጥ ይዞ ልቡ ግን ባዶ ነው። እንደዛ ነው ልጁ ዝም ብሎ የበቃ ሰው እንዲፈራው ምናምን፣ ግዝፍነቱን ወይም ግዙፍ ስለሆነ በሰውነት ሰው እንዲፈራው እንደዚሁ፣ ግን በቃ ልብ የለውም ልጁ። ልብ ያለው ማጋ ነው አቤልጋ ነው በተቃራኒው ማለት ነው። ይህ ሽጉጥ ይዟል፣ ይሄኛው ልብ ይዟል። አይሰማውም አሁን ወይ አብርሽ ወይ ደግሞ ብሩክ ቢሆን ደግሞ እጃቸውን ወደ ላይ ነበር የሚያደርጉት። በጭባጫ ናቸው ሁለቱም ማለት ይህም ሽጉጥ የያዘው እንግዲህ በቃ ልቡ ባዶ ነው። ዝም ብሎ ነው በቃ የሆነ በጭባጫ ሰው ነው። ሄዶ ሽጉጡን ምናምን ለአደን ቢጠቀምበት አሪፍ ነው። ሄዶ ምናምን የሚዳቆ ኒያላ ምናምን ቢያድንበት አሪፍ ነው እንጂ ሽጉጧ አልሰራችም። በተለይ አቤት ላይ ምንም አልሰራችም፣ ምንም አልሰራችም። ስለዚህ ከዚህ በኋላ ሽጉጧን አስቀምጦ ይወጣል ብለን እናስባለን። እንደዚህ አይነት ነገር ይሞክራል ብለን አንገምትም። ከዚህ በኋላ በቃ ሽጉጧ ከሽፋለች ማለት ይቻላል። ለማንኛውም ቤተሰቦች ለዛሬ ያስኩላችሁ ይህንን ይመስል ነበር። አብራችሁኝ ስለቆያችሁ በጣም እያመሰገንኩኝ፣ ሰፖርት ለምታደርጉኝም በጣም አመሰግናለው። ሁላችሁንም ወዳችኋለው። የአገሬ ልጆች ሰላም ሁኑልኝ።